አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሃያ አራት በዚች ቀን ከላይኛው ግብፅ የሆነ ቅዱስ አባት መነኮስ ጎርጎሪዎስ አረፈ። የዚህም የቅዱስና የተመሰገነ ጎርጎሪዎስ ወላጆቹ ደጎች ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህንም ልጃቸውን ጎርጎሪዎስንም በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያን ትምህርትን ሁሉ፣ ስጋዊም የሆነ ጥበብንና ቋንቋን አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደሆነ ወደ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ጭኖ አናጉንስጢስነት ሾመው። ከዚህም በኋላ ወላጆቹ ሊያጋቡት አሰቡ። እርሱ ግን ይህን ስራ አልወደደውም። በሁለተኛም ወደ ጳጳስ ወሰዱት፣ ፍጹም ዲቁናን ተሾመ። ወደ አባ ጳኩሚስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ከሆነ ከወላጆቹም ብዙ ገንዘብን ወስዶ ወደ አባ ጳኩሚስ አቅርቦ በገዳማቱ ለሚሰሩ ህንፃዎች ስራ ያደርግለት ዘንድ ብዙ ልመና ለመነው። እርሱም ተሳትፎ እንዲሆንለት ለህንፃ ቤተ ክርስቲያንና ለመነኮሳት ቤት መስሪያ አደረገለት። ከዚህም በኋላ ቅዱስ ጎርጎሪዎስ ዓለምን ትቶ ጥሪቱንና ገንዘቡን ሁሉ ንቆ በመተው ወደ ቅዱስ አባ ጳኩሚስ ሂዶ የምንኩስና ልብስን ለብሶ በጾም በጸሎት በመትጋት በመስገድ ከትህትና ከቅንነት ከፍቅር ጋር ይጋደል ጀመር። አራያነቱንና ምሳሌነቱን ባዩ ጊዜ ከእርሱ ፈሪያ እግዚአብሔርም ተምረው አመንዝራዎች የከፋ ስራቸውን እስከተውና ንስሓ ገብተው ንጹህን ንጹሐንም እስከሆኑ ድረስ ተጋደሉ። ከአባ ጳኩሚስም ዘንድ አስራ ሶስት ዓመት ኖረ። አባ መቃርስም ወደ አባ ጳኩሚስ በመጣ ጊዜ ሰውነቱን በማድከም ታላቅ ተጋድሎን እየተጋደለ ጥቂት ቀኖች ኖረ። ከዚያም በኋላ ወደ አስቄጥስ ገዳም ሊመለስ ወደደ። አባ ጳኩሚስም ከአባ መቃርስ ጋር እንዲሄድ አባ ጎርጎሪዎስን አዘዘው። እርሱም አብሮ ሄደ። በእርሱም ዘንድ ብዙ ዘመናት ኖረ። ከዚህም በኋላ በዋሻ ብቻውን ይኖር ዘንድ እንዲያሰናብተው የከበረ አባ መቃርስን ለመነው። እርሱም እንደወደድክ አድርግ አለው። ያን ጊዜ ወደ ተራራ ሂዶ ታናሽ ዋሻ ቆርቁሮ በውስጧ ሰባት ዓመት ኖር አባ መቃርስም በየዓመቱ ሁለት ጊዜ መጥቶ ይጎበኘዋል። አንደኛ ለከበረ ልደት በዓል፣ ሁለተኛ የክብሩ ባለቤት ጌታችን ኢየሱስ ክርስቶስ በተነሳባት በትንሣኤ በዓል ቀን ከእርሱ ጋርም ሥጋውንና ደሙን ተቀብሎ ወደ ቦታው ይመልሳል። አባ መቃርስም ስለ ሥራው ሁሉ ይጠይቀዋል። እርሱም የሚያየውንና በእርሱ የሆነውን ሁሉ ይገልጽለታል። አባ መቃርስም ሊሰራው የሚገባውን የምንኩስና ስራን ይሰራ ዘንድ ያዘዋል። በተጋድሎም ውስጥ 22 ዓመት ሲፈጸምለት ከዚህ የድቃም ዓለም ያሳርፈው ዘንድ እግዚአብሔር ፈቅዶ መልአኩን ላከለት። እርሱም ከሦስት ቀን በኋላ ከዚህ ከኃላፊው ዓለም ወጥተ ወደ ዘላለም ሕይወት ትገባለ አለው። አባ ጎርጎሪዎስም በአስቄጥስ ገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዲያስቡት ለመናቸው። እነርሱም ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከሶስት ቀንም በኋላ አርፎ ወደ ዘላለም ሕይወት ገባ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጻድቁ ጸሎት የማረም በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጎርጎሪ ወስ ወለደብራጦስ አያዩ ዘውይ ዘመ መንፈስ ሰት የከማዋርያት ሰትዩ ሶበ ገደፈ ቅድሜው እስከ ዘዕለት ሲሳዩ ዘሎቱ ለሊሁ ወዛበዊው አጥረዩ ስርዓተ ማይበር ሃነፀ ፓኩሚስ በነዋዩ። በዚችም ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከመረጣቸው ከሰባ ሁለቱ አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ ነው። ይህም ሐዋርያ ትውልዱ ከአቴና አገር ከታላላቆቿና ከምሁሯኖቿ ነው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመን አገለገለው። ማጽናኝ ሆንም የመንፈስ ቅዱስን ጸጋ በአምሳኛው ቀን ከተቀበለ በኋላ ወደ ብዙዎች አገሮች ሄዶ ሕይወትን የወንጌል የሆነ ወንጌልን ሰበከ። መግኒን ወደሚባል አገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎችንም ልቡና ብሩ አድርጎላቸው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ሕይወት የሆኑ የወንጌልንም ትዕዛዞች አስተምሮ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ከሳቸው ዘንድ ወጥቶ ወደ ወደ አቴና አገር ተመለሰ። በውስጧም የከበረ ወንጌልን አስተማረ። በዚያንም ጊዜ በድንጋይ ወገሩት፣ ጽኑ የሆነ ስቃይንም አሰቃዩት። ከዚህም በኋላ ከሰዓት ውስጥ ወረወሩትና በዚያ ተጋድሎንና ምስክርነቱን ፈጸመ። የህይወት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም ባዋርያት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን ሰማይታት የቤትሮዋ የታይን የመታሰቢያቸው ሆነ። የሊቀ ጳጳሳ ገብርኤልም እረፍቱ ነው። የቴዎድሮስና የንጥራሊምስም የቅዱስ አውሳኒዎስና የንስጥስዎስ፣ የንስጥሲወስ የዚያኖስ የወስጦስና የወንድሞቹ የአልሶርይ የፍራጦስ የቆዝሞስና የድሚያኖስ የተጋድሏቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም